አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛለኝ። እንሻላ ዛሬ ደግሞ አላማን ማሳካት በሚል ርዕስ መጥቻለሁ ማለት ነው። አላማችን ለማሳካት ምን ምን ነገሮችን ያስፈልግናል ወይም ደግሞ ምን ምን ነገሮችን ይጠበቅብናል ማለት ነው። አላማን ማሳካት ማለት ህልሞችን ወደ እውነታ ለመቀየር የሚያስችል ሂደት ነው። ይህ ደግሞ ግልጽ እቅድ ማውጣት ጽናትና ተከታታይነት ያለው ጥረት ይጠይቃል አላማን ለማሳካት ሊረዱ የሚችሉ አንዳንድ ቁልፍ እርምጃዎችን ነው አንደኛ ግልጽና ሊነካ የሚችል አላማን መግለጽ አላማውን ግልጽ ሊነካ የሚችል ሊደረስበት የሚችል አግባብነት ያለው እና የጊዜ ገደብ ያለው መሆን አለበት ለምሳሌ ሀብታም መሆን እፈልጋለሁ ከማለት ይልቅ በቀጣዮቹ አምስት አመታት ውስጥ የመቆጠብን እፈልጋለሁ የሚል ግልጽ አላማ ያውጡ። ሁለት ወደ ትናንሽ ደረጃዎች መከፋፈል። ትላልቅ አላማዎችን አንዳንዴ ከባድ መስለው ሊታዩ ይችላሉ። ስለዚህ አላማዋን ወደ ትናንሽ እና በቀላሉ ሊተገበሩ የሚችሉ ተግባራት ይከፋፍሏቸው። እያንዳንዱን ትንሽ እርምጃ በተሳካ ሁኔታ ሲጠናቀቁ የሚሰማው እርካታ ለትልቁ አላማው ጉልበት ይሰጠውታል። ሶስት እቅድ ማውጣትና በስርዓት መስራት የመንገድ ካርታ ያስፈልገውታል። እያንዳንዱን ትንሽ እርምጃ መቼ እና እንዴት የሚከናወኑ የድርጊት መርህ ግብር ያዘጋጁ። የዕለት ተዕለት ወይም ሳምንታዊ የጊዜ ሰሌዳ የያዙና ለእያንዳንዱ እርምጃ ጊዜ ይመድቡ። አራት ጽናትና ወጥነት በሂደቱ ውስጥ መሰናክሎች መሰናክሎችና ተስፋ አስቆራጭ ነገሮች ሊያጋጥሙ ይችላሉ። ተስፋ ሳይቆርጡ በእቅዶ ላይ መጠበቅ ቁልፍ ነገር ነው። ስህተቶችዎን እንደ ትምህርት ይመልከቱና ወደፊት ለመራመድ ይጠቀሙባቸው። አምስት መሻሻልዎን መከታተል በየጊዜው ያሳካችሁትን ነገር ይገምግሙ ከመርሃ ግብሮ ወደኋላ ከቀሩ ወይም አላማው መድረሻ እየራቀ ከመሰለ የድርጊት መርሃ ግብሮን ያስተካክሉ በማንኛውም የተወሰነ አላማ ላይ እገዛ ያስፈልጋል ስድስት የአስተሳሰብ ለውጥ አላማን ማሳካት በአብዛኛው የሚወሰነው በውስጣዊ አመለካከት ነው። ራስን መቻል፣ ስራው ከባድ ቢሆንም እንኳን ማሳካት እንደምትችል ማመን ወሳኝ ነው። እምነትን እምነትህ የድርጊትህ መነሻ ነው። የእድገት አስተሳሰብ አልችልም የሚለውን አስተሳሰብ ወደ ገና ወደ ገና አልቻልኩም ግን መማር እችላለሁ በሚል መለወጥ። ውድቀቶችን እንደ የመማሪያ እድሎች ተመልከታቸው። አሉታዊ ሀሳቦችን መቋቋም፣ ጥንካሬዎች ሲመጡ እውቅና ስጣቸው፣ ነገር ግን እንዲቆጣጠሩህ አትፍቀድላቸው። እውነታው የሆኑ ማረጋገጫዎችን ተጠቀም። ሰባት ኃላፊነትን መውሰድ እና ድጋፍ ማግኘት። አላማ ላይ መድረስ ብቻህን የሚሰራ ነገር ላይሆን ይችላል። የኃላፊነት ተጠያቂነት ግቦችን ለሚቀርቡ ሰው ወይም አሰልጣኝ ወይም መንገር ተጽዕኖ ትልቅ ተጽዕኖ አለው። ይህ ከመርሃ ግብርህ እንዳትወጣ ግፊት ይፈጥርብሃል። የድጋፍ ሰጪ ቡድን የሚያበረታቱህ፣ የሚገዳደሩልህ እና በችግር ጊዜ የሚረዱ ሰዎች ፈልግ። አሉታዊ እና ተስፋ አስቆራጭ ከሆኑ ሰዎች ራቅ። ስምንት ራስን መንከባከብ ና ሚዛን መጠበቅ የአእምሮ ና የአካል ጤንነትን ዋነኛው ሀብትህ ነው። ማረፍና መሙላት አላማህን ለማሳካት የምታደርገው ጥረት አካላዊ ና አእምሮዊ ጉልበት ይጠይቃል። በቂ ረፍትና እንቅልፍ መውሰድ የስራ ብቃትን ያሳድጋል። ሚዛናዊነት ስራና የግል ህይወትን ማመጣጠን አስፈላጊ ነው። ስኬት ማለት በሁሉም የህይወት ዘርፎች ጤና፣ ቤተሰብ፣ ስራ ደስተኛ መሆን ማለት ነው። በአጠቃላይ አላማን ማሳካት ግልጽ እቅድ፣ ተከታታይነት ያለው እርምጃ፣ ትክክለኛ አስተሳሰብ ና ከውድቀት የመማር ችሎታ ጥምረት ነው። ግልጽና ተጨባጭ አላማዎችን ያውጡ። አላማቹ ግልጽ ተጨባጭና ሊነኩ የሚችሉ መሆን አለባቸው። የስማርት መርሆችን መጠቀም ይችላሉ። በትክክል ምን ማግኘት እንደሚፈልጉ በዝርዝር ይግለጹ። መቼና አንዴት ስኬታማ እንደሆኑ የሚያሳይ መለኪያ ይኑር። አላማው በእርስዎ አቅምና ችሎታ ሊደርስበት የሚችል መሆን አለበት። አላማው ከጠቅላላ የህይወት ራዕይ ጋር የሚስማማ መሆን አለበት። የጊዜ ገደብ ያለው አላማውን የሚጠናቀቁበት ግልጽ የሆነ የጊዜ ገደብ ያውጡ። እቅድ አዘጋጁና ተግባራዊ ያደርጉ። ትልቅ አላማን ወደ ትናንሽና በቀላሉ ወደሚሰሩ ደረጃዎች ይከፋፍሉት። የድርጊት መርሃ ግብር ይፍጠሩ። እያንዳንዱን ትንሽ እርምጃ መቼና እንደት እንደሚሰሩ ይጻፉ። በስርዓት ይስሩ። በየቀኑ ወይም በየሳምንቱ ለአላማው የሚሆኑ ነገሮችን በቋሚነት ያከናውኑ። ትንንሽ ድርጊቶች በጊዜ ሂደት ትልቅ ለውጥ ያመጣሉ። ቅድሚያ ይስጡ። አላማውን ለማሳካት ወሳኝ የሆኑ ተግባራትን ለይተው ቀድመው ይስሩ። ተነሳሽነትን ይጠብቁና ፈተናዎችን ይቋቋሙ። ምክንያቱም ይወቁ፣ አላማው ለርሶ ለምን አስፈላጊ እንደሆነ ሁል ጊዜ ያስታውሱ። ይህ ተነሳሽነቱ ሲቀንስ ያበረታታዎታል። ራስዎን መገምገም አላማዎን ለማሳካት ምን ያህል እንደ እንደሄዱ በየጊዜው ይፈትሹ። ይህ ስኬቶዎን እንዳያዩና ጉልበት እንዲጨምሩ ያግዛል። ስኬቶ ከስህተት ይማሩ ከስህተት ይማሩ። ውድቀት የሂደቱ አካል ነው። ስህተቶች ሲያጋጥሙ ተስፋ ከመቁረጥ ይልቅ እንደ መመሪያ መንገድ ይዩባቸውና ይቀጥሉ። አዎንታዊ አስተሳሰብ ራስዎን ማመን እና መቻልዎ ላይ ማተኮር አስፈላጊ ነው። ሀብቶችን በአግባቡ ይጠቀሙ። ጊዜ አጠቃቀም፣ ጊዜውን በብቃት ይጠቀሙ። ትኩረት የሚከፍሉ ነገሮችን ይቀንሱ። እውቀትና ክህሎት፣ አላማውን ለማሳካት የሚያስፈልገውን እውቀት ወይም ክህሎት ለመማር አይን ፈጉ። መጽሐፍ ያንብቡ፣ ኮርስ ይውሰዱ ወይም ልምድ ካላቸው ሰዎች ይማሩ። ይህ መረጃ ጅምር ሊሆን ይችላል። ስለ አላማው አይነት ለምሳሌ የትምህርት፣ የስራ፣ የጤና ወይም የገንዘብ ነክ የበለጠ ሊነግሩን ሊነግሩኝ ከቻሉ በትክክል የተሳሉ ተጨማሪ ምክሮችን ልሰጥ እችላለሁ። ተጠያቂነትን መፍጠር፦ ዓላማውን በተሳካ ሁኔታ ለማሳካት ተጠያቂነትን መፍጠር በጣም ወሳኝ ነው። ለሌላ ሰው ይንገሩ። ዓላማዎትን ለታመኑ ጓደኛዎ፣ የስራ ባልደረባዎ ወይም አማካሪዋ ይናገሩ። ይህ ዓላማዎትን ለመፈጸም ተጨማሪ ግፊት ይፈጥርብዎታል። የሚረዳ ቡድን ይፍጠሩ፣ ይቀላቀሉ። ተመሳሳይ ዓላማ ያላቸው ሰዎች ባሉበት ቡድን ውስጥ ይሁኑ! የጋራ መበርታትና ልምድ መለዋወጥ ትልቅ ኃይል አለው። የሂደት ማስታወሻ የያዙ። ዓላማውን ለማሳካት ያከናወኗቸውን ነገሮች በየቀኑ ወይም በየሳምንቱ የሚመዘግቡበት ጆርናል የያዙ። ይህ የሄዱበትን መንገድ ያሳያል እና ቀጣይ ስራውን ለመወሰን ይረዳል። ራስን መንከባከብና መዝናናት፣ አላማን ማሳካት ረጅም ጉዞ፣ ኃይልዎ እንዳይሟጠጥ ራስዎን መንከባከብ ያስፈልጋል። በቂ ረፍት ይውሰዱ። ሰውነትና አእምሮ በቂ ረፍት ሲያገኙ የተሻለ ውጤት ያመጣሉ። ጤናማ የሆኑ የተመጣጠነ ምግብ ይመገቡና የአካል ብቃት እንቅስቃሴ ያደርጉ። ጤናማ አካል ጤናማ አእምሮ ይይዛል። ይህም አላማን ለማሳካት በጣም አስፈላጊ ነው። ስኬታውን ያክብሩ። ትንንሽ ስኬቶችን እንኳን ሲያገኙ ለራሱ እውቀት እውቅና ይስጡ። ይህ ሂደት ተነሳሽነትን ይጨምራል። አላማን ማሳካት ግልጽኝነት፣ እቅድ ማውጣት፣ ቋሚነት እና ራስን ማመን የሚጠይቅ ሂደት ነው። በግልጽ ይግለጹ። ይከፋፈሉና ይስሩ። በየጊዜው ይገምግሙና ያስተካክሉ። በእነዚህ እርምጃዎች በመታገዝ ማንኛውም አላማውን ማሳካት ሁኔታ ይችላሉ። አባቢ እንሻላህ የዛሬ ቪዲዮ ይህንን ይመስላል። እንግዳ አላማችንን ለማሳካት ወይም ደግሞ ያሰብነውን እቅድ ላይ ለመድረስ ምን ምን ነገሮችን መጠቀም አለብን? ምን መወሰን አለብን የሚል ቪዲዮ ነው። ኢንሻአላህ ያው ብዙዎቻችን ብዙ አላማ እና ብዙ እቅድ አለን። ለዚህም እንግዲህ እነዚህ ነጥቦች ወሳኝና ጠቃሚ ናቸው ብዬ አስባለሁ። ቪዲዮውን ከወደዳችሁ ላይክ፣ ሸር፣ አዲሶች ሰብስክራይብ በማድረግ ቤተሰቡ ሆኑ ላለው ነባርቶኞቹ በሸርና በላይክ አበረታቱኝ፣ አብረን እንበረታታ እያልኩኝ ብዙ ሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ የመልካም ጊዜ ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ